የፍር አዴሱ ቀብረ ስለአይ ሲል በርባዴ ኖት ይሰ ይሰለው እርካሄድ ነው ይሄ። ስለዚህ ከዛሬ ጀምሮ ወደ እራሴ ቤት እንዳይመጣ ማለት ነው። ምክንያቱም እውነት ላይ መስሎኝ ይችላል እኛ ስንነግረው ገባሽ? አውቀን እኛ ሳንፈልግ እኔ እና እህትሽ እያባረርን ነው ምናምን እየመሰለው ስለሆነ ይሄን ነገር በደንብ እንዲያውቅ ነው የፈለግኩት። ገባሽ? እና ይሄን ነገር ከአውቀ በኋላ እርግጠኛ ነኝ አድቦ ይቀመጣል ብዬ አስባለሁ። ምክንያቱም ያው ሌላ ወንድ ሊያደርግ የማይችለው ጭካኔ ነው ያደረገው። ስለዚህ ያው እንዳያችሁት እነሱ ቪዲዮ ላይ ደግሞ ማየው ነገር አርብቶ ነው ነው ቤት ውስጥ ማተው እዚህ ድረስ ወጣ ብለህ ነው በግድ ነው የወጣው። ስለዚህ ያው ከዚህ በኋላ ያው። ሰላም ሰላም! ውድ የተከበራችሁ የዩቲዩብ ቻናል ተከታታዮቻችን፣ ዛሬ እንግዲህ ያው ለየት ባለና በአዲስ ቪዲዮ ነው የመጣ ነው። ያው ብዙዎቻችሁ ፈርሀንና ሀናን በካዮ ዩቲዩብ ቻናል ስትከታተሏቸው ነበርና በጣም ብዙ ጊዜ ማለት ነው ዩቲብ ቻናሉን ከጀመሩ ጀመሩ ፈሬና ሀና በቆንጆ የሆነ የፍቅር ጊዜ እያሳለፉ ነበረ። ነገር ግን ያው እንደሚታወቀው በዚች ዓለም ላይ በጣም ብዙ አይነት ወንዶች አሉ ማለት ነው። ከነዛ መሃል መጥፎ ወንድም አለ፣ የዋህ አለ፣ ለጋሽ ወንዳለ። ግን ከነዛ መሀል ፈሬ የሚባለው ከሀና ጋር አንድ ላይ ካዮ ዩቲብ ቻናል ላይ የሚሰራው እንግዲህ በጣም መጥፎ የሚባለው ወንድ መሀል ነው ማለት ነው። እና ዛሬ ሀናን እንግዲህ ብዙዎቻችሁ በዩቲብ ቻናል አታውቋትም በጣም መወዳት ጓደኛዬ ናት እዚህ ጋር ደግሞ ያለችው የሀና እህት ናት እና ዛሬ በዚህ የዩቲዩብ ቪዲዮ የመጣ ነው ያው ፈሬ እዚች ልጅ ላይ ሀና ላይ ማለት ነው የማይሆን ነገር ነው ያደረገው ያው ሀና በጣም ተወደው ነበረ ግን ያው እሱ የማይሆን ነገር አድርግቶ ሀናን ደግሞ የሚያውቋት ሰዎች መጥተው የፈርሀንን ማይሆን ነገር ያደረገውን ነገሮች በሙሉ አሳይተዋታል። ማለት ነው ያው ፈሬ ደግሞ በተደጋጋሚ እየመጣ ያ ነገር ከወጣበት በኋላ ያው የውሸት ነገር ነው ብሎ ሀናን በጣም እየፈለጋት ይገኛል። ሀና ደግሞ ከዛ በኋላ ለእሱ ያላት ፍቅር እንዳለ ጠፍቶ አልወደውም ብላ ያው በሱ ምክንያት ከቤቷ ወጥታ የተለያዩ ዘመዶቿ ቤት እየገባች እዛ እየሆነች ነው ያለችው። እሱ ግን አላድ ብሎ እዛ ድረስ እየመጣት እየፈለጋት ነበረ ማለት ነው። አሁን መች ለት ራሱ መጥቶ ከአክስትዬው ቤት ያው አልፈልግም ብላ ከዛ ማምልጣ ቤስ መታ እቤት ድረስ መቶ እንግዲህ ያው የእሱ ቪዲዮ ላይ አይታችሁት ሊሆን ይችላል። እቤት ድረስ መቶ ማይሆን ነገር አርግቶ ነው ሄደው። እንደዚህ አይነት ነገር ግን ፈሪ ማድረጉ ያው ሃናንም እኛንም ቤተሰቧንም እንደናቀ ነው የሚቆጠረው ማለት ነው። እሷን ቢያከብራ ኖሮ እዚ ድረስ መቶ እንደዚህ ረብሻ አያስነሳም ነበር እኛ ላይ። ያው የሚያከብራ ከሆነ በስነስርዓት ነገሩም ልክ ካልሆነ እኛን አዋርቶ ያንን ነገር ማስተካከል ይችላል። ግን እሱ ደግሞ በጣም ባለጌ ሰው ስለሆነ ያንን ነገር ማስተካከልም አልፈለገም፣ ያን ነገር ማስተካከልም አልቻልም። ግን የበለጠ እያበላሸው እየመጣ ይገኛል ማለት ነው። ዛሬ እኔና እህትየው እዚህ ባንኖር ኖሮ ያው እዚህ ድረስ መጥቶ ምን ሊያደግ እንደሆነ አናቅም። የሆነ ነገር ሊያደግ ነበረ፣ ብቻ ግን ብቻ ባርነዋል። እና ያው ሀናም ደግሞ በእሱ ምክንያት ታማ ተኝታም እዚህ ድረስ መቶ ደግሞ እንደዚያ ነገር ማድረጉ ይበልጥ ልጅቷ እንድትታመም ነው የሚያደጋት። ስለዚህ ይሄንን ቪዲዮ ማለት ነው እርግጠኛ ነኝ

ያሉ ጅራቴ ዋን ከላይ ፍራ አዲሱ ቀባ ነው። ስለዚህ ሲን በርባዴ ነው ይሰደርኪ ነው። ስለዚህ ከዛሬ ጀምሮ ወደ ራሴ ቤት እንዳይመጣ ማለት ነው። ምክንያቱም ያው እነ ላይ መስሎ ይችላል እኛ ስንነግረው ገባሽ። አውቀን እኛ ሳንፈልገኔና እህትሽ እያባረር ነው ምናምን እየመሰለው ስለሆነ ይሄን ነገር በደንብ እንዲያቅ ነው የፈለኩት ገባሽ። እና ይሄን ነገር ካወቀ በኋላ እርግጠኛ ነኝ አድቦ ይቀመጣል ብዬ አስባለሁ። ምክንያቱም ያው ሌላ ወንድ ሊያደርግ የማይችለውን ጭካኔ ነው ያደረገው። ስለዚህ ያው እንዳያችሁት እነሱ ቪዲዮ ላይ ደግሞ የማይሆን ነገር አርብቶ ነው ቤት ውስጥ ማጥቶ እዚህ ድረስ ወጣ ብለህ ነው በግድ ነው የወጣው። ስለዚህ ከዚህ በኋላ እና እና ፋሚሊ ከዚህ በኋላ ሞር ባይደርስባት እህቴ ጋር ደስ ይለኛል። ጭራሽ እንዲደርስባት አልፈልግም። እና ይሄን እየሰማ ከሆነ በቃ አትድረስባት፣ እህቴ ላይ አትፈልግህም። ኦልሬዲ አብቅቷል ያላችሁ ሪሌሽንሽፕ። ያደረገውን ነገር በደንብ ታውቃለህ ሰው ድጋሚ እህቴ ጋር እንድትደርስ አልፈልግም። በሰላም ትኖርበት እንደምታያት እንደዚህ እስከምትሆን ድረስ ያደረካት ሰው እንዳትደርስባት እህቴ ጋር ተግባባን ይመስለኛል። በአንተ ምክንያት ያው እህትዬው ሶሻል ሚዲያ ላይ መውጣት አትፈልግም ነበር፣ ያው ለአንተ ብላየው እዚህ ሶሻል ሚዲያ ላይ ወጥታለች። እና ያው ለእህቷ ይሄን ያህል መሥዋዕትነት ከፍላ ለአንተ መልስ ለመስጣት እንግዲህ ዛሬ ቪዲዮ ሰርተናል። ስለዚህ ከዚህ በኋላ ያለህ ግንኙነት

ድሮ ፈልገው ነበር አይደለ? ስለዚህ አሁን ደግሞ ማይሆን ነገር አድርገዋል። ስለዚህ ከዚህ በኋላ ስለሱ መጥፎ ነገር ማውራት ምናምን ሳይሆን በቃ አልፈልገውም አልፈልገውም በቃ። ብዙ ነገር አድርጎኛል፣ በቃለው ግን ከዚህ በኋላ እቤትም እንዳይመጣ ያለውበት ቦታ እንዳይደርስ፣ በቃ እሱን ነው የምፈልገው። እናንተም እሱን ንገሩት። አሁንም ያ እንጃ ማለት ነው፣ ግን ሌላ ጊዜ አንቺን ፍለጋ እዚህ ድረስ ይመጣ መሀል ላይ አሁን እቤት እንዳይመጣብኝ ምናምን አልሻለ እኛ መሀል ላይ ስንገባ ግን አንቺም ዝም ብለሽ መቀመጥ ያለብሽ። አንቺ መዳረግ የሌለበት ነገር ነው ያደረግሽ። እኛ ላይ ሰው በሌለበት ቦታ የሆነ ነገር ሲያደርግሽ እኛ እኛ በሌለበት ቦታ ነገር እኛ አንቺ እሱ እንደዚህ የሚያደርግሽ እሺ በቃ ሳራዝቻለሁ፣ ገብቶ ቢሆን ጓደኛዬ ስለሆነ ነው እንደዚህ ተቆረቆረ ያለው አይደል። እንዲ አንቺም ተረጅ እንጂ ሀይ እና እንደዛ ነው። መልዕክቱ በደንብ ደርሷል ብዬ አስባለሁ። ፈርሀን ሰምተሃል። በደንብ አጠገቧ እንዳትደርስ እና አጠገቧ የምትደርስ ከሆነ ደግሞ ለመወስደው እርምጃ ተዘጋጅ። ጦርነቱ ራስ የጀመርከው አዎ ዝም በለን። በእኛ በራሳችን መውሰድ ነው እንጂ ህግ ጋር ሄደን ገና። በጣም ከባድ ሰዎች ነን፣ ከባድ ቤተሰብ ጋር የተጋጫው ሰው። ከድርጊት ተቆጠብ ለማለት ነው። እኔ ያው ብዙም ሶሻል ሚዲያ ምናምን አይመቸኝም፣ ግን ያው ነው ደግሞ ቺል እናደርጋለን፣ እንወጣለን። እኔ ደግሞ በጣም ስትረስ ውስጥ ነው የከተታችሁ። እንዲህ አይነት ጭንቅ ምናምን ነገር እንደማይመቸኝ ታውቂያለሽ። ብዙ ሰዓት ተጨቃጨቅ አውራው ማሜ ሊሸኘኝ ነው፣ እንልጣ በቃ አውርሽኝ፣ አትወጪ። እርግጠኛ ነኝ መጥቶ እዚህ እንደማይበጠብጣት። እርግጠኛ መሆን አለብን፣ እኔ እያለሁ አዎ። ስለዚህ እንደዛ እናደርጋለን። አዎ እንደዛ። ድጋሚ እዚህ ቤት የሚመጣ ከሆነ ግን ከኔ ጋር ነው የምትጣዩ። እኔም አስረግጬ ነግሬዋለሁ። መልዕክት እኮ ተናገረች አይደል? በቃ የተባሉትን ነገር እኮ ነው የሚከተሉት። እያወቃቸው ጥብቅ ካሉ እንደመሽገር እዛ መጣ። ታውቂያለሽ፣ አክስትዮው ቤት መጣ። እኛ የለንም። ታውቂያለሽ፣ እዛ መጥቶ ነው ከእዛም ልጣ ተመልሳ ቤት ስትመልስ ቤት ድረስም ደግሞ ድጋሚ መጣ። አይ ፍቅር በግዴታ የማይሆን ነገር ነው እ አይ እርምጃ መውሰድ መስሎ ለሚሊዮን ነገር አለ መጀመሪያ ስራህን ነበር ስራውን ነበር ማሳመር የነበረበት። ስራውን ያው እንቱም ታውቂያለሽ፣ ለአንቺ አልነግርሽም። ሰው ከዚህ ነገር ይቆጣል እና ሁን።